ኑሐሚን ስራ ስትሰራ ቆይታ በአጋጣሚ ወደ ሳሎንዳ ቤት እያስተካከለች በነበረበት ሰዓት ቤት አባት ይመጣሉ። ማለትም የአባቷ ጓደኛ ሲመጡ ሳሎን ቁጭ ብላ ሶፋ ላይ የሶፋ ትራሶችን እያስተካከለች ነበር። እንዴት ዋሽ፣ ኑሐሚን ጋሼ አባቴ ደህና ነው ስትል ሰላም እኮ ነው ያልኩሽ ልጅ ሰላምታ አይቀድምም? ሲሉ ይጠይቋታል። ሱማ ልክ ነው እህት ጋሼ ግን ደግሞ ያው የአባቴ ነገር ስላሳሰበኝ ነው ስትል ተጠይቃቸዋለች። እሳቸውም አይዞሽ ተሰማ በጣም ደህና ነው፣ በጣም ደህና ነው፣ እግዚአብሔር ይመስገን። እንደውም ዛሬ ከሆስፒታል ሳይወጣ አይቀርም። እናም ይመጣል ዛሬ ከሆስፒታል ብለውኛል ዶክተሮቹ። እናም ደግሞ የሚገርምሽ ነገር ልጅ ነው ኑሐሚን አባቶች ውጪ ዱ መታከም ራሱ አያስፈልገውም ብለውኛል ዶክተሮቹ። እዚሁ ሆኖ መታከም ይችላል። በጣም ድኗል፣ በጣም ደህና ነው፣ ጤነኛ ነው። ከዚህ በኋላ የመዳን እድሉ በጣም ብዙ ነው። እናም ወደ ድሮ ማንነቱ እንደሚመለስ በደንብ አብራርተው ነግረውኛል፣ ይሏታል። ኑሐሚን በጣም ደስ ብሏት፣ እውነት አባቴ ወደ ውጭ ዶ ሕክምና ያስፈልገውም እያሉኝ ነው ጋሼ ስትል፣ አዎ ኑሐሚን እውነቴን ነው እምልሽ ነው ወይስ እኔን ለማጽናናት ነው ስትል ስትመልስላቸው፣ በፍጹም እንደዛ ማለት አይደለም ልጄ። ግን ቆይ ለምንድን ነው ዛሬ አልሄድሽም ነበር? አላየሽም ማለት ነው? አይ ጋሼ አልሄድኩኝም ማለትም፣ ቢዚ ነበርኩ፣ ስራ በጣም በዝቶብኝ ነበር። እና ታዲያ ለምንድን ነው አባትሽን ሄደሽ አልጠየቅሹ ዛሬ ሲሏት፣ አይ ጋሼ በአጋጣሚ ያው ሰራተኛ ስለሌለ እኔ ቤት ነበርኩኝና ለዛ ነው ያልሄድኩት ትላችኋለች። ማለት አልገባኝም። አንቺ ግን ቆይ የዚህን ቤት ስራ አምነሽ ተቀበልሹ እንዴ? ሲሏት፣ አይ እንደዛ ሳይሆን ጋሼ ያው ሰራተኞቹ ለረፍት እንደሄዱ ስላልመጡ እኔ ቁጭ ለምንላለው ብዬ ነው እየሰራው ያለሁት ለዛ ነው ትላችኋለች። እሳቸው ምሽ ይሁን ጥሩ ይሉና ለማንኛውም እስኪ መጣው ብለው ይሄዳሉ። ወይዘሮ ዝናሽ ሹፌሯን ማለትም የድሮ የኑሐሚን ፍቅረኛ የሆነ ድርጅት ውሰደኝ ትለውና አብረው መኪና ውስጥ ይገባሉ። እናም እንድትፈትሽለት የሚነግራት የልጇን ፍቅረኛ እንዲሰልል ትነግረዋለች። ማንን? የልጅን ፍቅረኛ። ትናንትና እዚህ ግብዣ መታ ነበር፣ እሷ እንድትሰልልኝ ፈልጋለው ስትለው አረ ችግር የለውም ምን ችግር አለው ይላታል። እነሱም ተነጋግረው አባትም በበኩሉ ሰላይ አዘጋጅቶ ነበረ። ያ ሰላይም እንደተላከው ስራውን እየሰራ ነው፣ ይሄኛውም ስራውን እየሰራ ነው። የሚገርመው ነገር የልጃቸው ፍቅረኛ ነፍሰጡር ነች። ግን ደግሞ ከማን ያረገዘችው ለሚለው ግራ ተጋብቷል። ናአሁን እሱ ሚስት አለኝ ብሎ ቤተሰቦቹን አስተዋውቋል። እናትና አባቱ በየአቅጣጫቸው ሰላ ያስቀምጠዋል። እሷም ግራ ተጋብታለች። የኑሐሚን ፍቅረኛም ሰልል ተብሎ ስለነበር ደውሎላት ካገኛት በኋላም ያናግራታል። ለማንኛውም ዛሬን አንችን ያገኘውሽ ሴትየዋ ሰልላት እና ከማን ጋ እንዴት ነው የምትብረው? ውሉዋ የት ነው? እንዴት ነው የምትወጣ የምትገባው ብለው ነው የላከች ሴትየዋ። ታቂያለሽ? የናሁም እናት ማለት ነው ሲላት፣ ምን? አዎ እንደዛ ነው። ስለዚህ ካሁን አንቺን ጥሩ ነገር እንዳለሽ እነግራታለሁ፣ ለእሷ ችግር የለውም ሲል እሷ ጋር ቁጭ ብሎ እያወራ ያለ። ያው እሱ ነገሮችን አስቦበት ስለነበረ ተሸፋፍኖ ነበር። በአባት በኩል የመጣው ሰላይ ግን ቪዲዮ እየቀረጸ ነበር፣ ፎቶም እያነሳ ነበረ። በዛም አጋጣሚ እሷ ወሪያቸውን እያወሩ ስለ ኑሐሚን እንዴት ነው ቆይ፣ እዛ ቤት እንዴት ነው የገባኸው ስትለው፣ ምክንያቱም ኑሐሚን ከዛ ቤት ማውጣት እፈልጋለሁ አንቺም ደግሞ ተሳክቶልሽ እዛ እንድትገቢ ይፈልጋለሁ ይላታል። እናም ደግሞ አሁን ግን አስቢው የባልሽ እናት አንቺን እንድሰልልካኛለች እና ምንት ያለሽ ይላታል። እና ስለዚህ አሁን እኔ ማድረግ ያለብኝ በእናትህ እንደ አደራህን ከኑሐሚን ጋር ፍቅር መፍሆን አለብኝ፣ ኑሐሚን መቅረብ አለብኝ ሲላት ስትለው አይ ኑሐሚንም ችግሩ የምትቀርብሽ አይመስለኝም። ኑሐሚን በጣም ከባድ ልጅ ናት። እኔ ኑሐሚንን በጣም ወዳታለሁና ኑሐሚንን ወደ ራሴ ማድረግ እፈልጋለሁኝ ይላታል። ኑሐሚን ደግሞ በበኩሏ እነሱን መጨረሻውን ማየት ትፈልጋለች። ልጁ ለምን እዛ ቤት እንደመጣ እንዴት እንደሆነ እኔ እኔን እንዳበላሸኝ የእነሱ ልጅ እንዳያበላሻት ጥበቃ ጀምራለች። ምራትየዋም እዛ ቤት እንዳትገባ ገልጻ ባትነግረውም ለልጁ ነግረዋለች። ይኸውልህ ለማንኛውም ግን ወስነሃል ልታገባት ስትለው ምን ነው አዎ ምን ነሽ ነው ሲል አይ ምንም ችግር የለውም በቃ ሄድ ትልና ለመናገር ፈልጋ ግን መናገር ሳትፈልግ ኑሐሚን ሁሉ ነገር ግራ አጋብቷታል እዛ ቤት ያመጣጧ ነገር ግራ ተጋብታለች ቢሆንም ግን እሷ አልቆረጠችም አባቷ በአጋጣሚ ወደ ሳሎን ስትሄድ አባቷ ይመጣል። አባቷን ይዞላት የመጣው ይህ አባቷ ጓደኛ ይዞ ሲመጣ ሳሎን ሲገቡ ሚስት ወይዘሮ ዝናሽ ወደ ሳሎን ትመጣለች። ስትመጣ ባሏ የኑሐሚን አባት እየገፋ ይዞ ሲመጣ ታያዋለች። ቆይ ደግሞ መልሰው ወደዚህ ቤት ይዘው መጣ። ይሄም በሽተኛ የሆነ ሰውዬ ምንድን ነው ግን አንተ ስትለው በጣም ይናደድና፣ ኑሃሜን አባትሽን እዛ ሶፋ ላይ ቁጭ አርጊው፣ አልያ ደግሞ ወደ መኝታ ቤት ውሰጁና አረፊ በልሺ ይላትና፣ ለኑሃሜን ሰጥቷት ሚስቱን ይዞ ወደ መኝታ ቤት ይገባል። ቆይ አንቺ ልጅ፣ አንቺ ሴት ግን ምን እያደረግሽ ነው? ምን እያሰብሽ ነው? ቆይ ሲላት እንዴት በሽተኛ ከኔ ቤት አምጥታ ታስቀምጣለህ ትለዋለች። ግራ ተጋብተዋል። ኑሃሜን ያባቷ ነገር ሲነሳ በጣም ትናደዳለች። ኑሐሚን ስለ አባቷ ሲያወሩ ሳሎን ቁጭ ብላ ነበረ እና በጣም ከደስታዋም እየተነሳ የአባቷን ጓደኛ አቅፋ ስስመው ወይዘሮ ዝናሽ ትመጣለች እ ቆየን የምልሽ ግን አንድ ነገር የሌላው ነገር አለ በቃሽ አልና፣ ጭራሽ ባለቤቴን በአደባባይ ደታማግጭው ነው አንቺ ባለጌ ስትል እሱም በጣም ይናደድና አንቺ ና እኔ እንነጋገራለን። ኑሐሚን ሂጅ ወደ ክፍለሽ ይላት እና እሷን ሚስቱን ሊያናግራት ሳሎን ይቀራል። ቆይ እንዴ ነው የምታስቢው? ሁሉም እንዳንቺ ይመስልሻል? አንቺ ባለጌ ነሽ፣ ልጆሽን በብልግና የምታሳድጊ ባለጌ አንቺ ብታስቢ ኑሮ የልጅሽ እኩያ ናት፣ ገባሽ ይላታል። ኑሐሚም ወደ መኝታ ቤቷ ትሄዳለች። ወይዘሮ ዝናሽም ኑሐሚን ተከትላ ወደ መኝታ ቤት ስትሄድ ኑሐሚን ለማታት እንደገባች እጇን ስሰነዝር ኑሐሚም እጇን ትይዛታለች። እኮ ስት ለመትላት አዎ፣ እጅሽን ይዤሻለሁ። ምክንያቱም እኔ እንደምታስብኝ አይነት ባለጌ ሴት አይደለም። ኑሐሚን ክፉ ለሆነብኝ፣ እኔ ኑሐሚን ክፉ ነኝ። ገባሽ በመልካም በፍቅር ለቀረበኝ ደግሞ ፍቅር ነኝ። እኔ ግን በተንኮል ለቀረበኝ ደግሞ እኔ ኑሐሚን ሳልሆን ያችኛዋ ሌላኛዋ ኑሐሚን ነኝ ስትል ትገላምጣታለች። እኮ እኔን በዚህ በሰፈር ሽቁና ትሰፈር ያለሽ